ወይዘሮ አበበች ምትኩ ይባላሉ። ለረዥም ዓመታት በተለምዶ ጎጃም በረንዳ አፍሪካ ግቢ ተብሎ ከሚጠራው ስፍራ ኑሯቸውን አድርጓል። በበጋ ወራት ዝናብም ጋብ ባለበት ወቅት ያላንዳች ስጋት የሚኖሩት እሳቸው፣ ክረምት በገባ ዝናብም በበረታ ጊዜ ኑረታቸው ሌላ ገጽን ይላበሳል። ለወዳጅ ዘመድ ለቅርብ ሰውም ስጋት ይሆንም ችግር ነው። ሌሊትም ሀሳብ ነው። ሰው ሁሉ ይደውላል ተኝተን እራሱ እንዴት ሆናችሁ? በሰላም አደራችሁ ወይ? ዘመድ የተባለ ከክፍለ ሀገርም ኬትም ከየትም ይደውልልናል። በቃ ሰቀቀን ነው። አሁን ካሁን ወደቅን እያለን ነው። ቀያቸው ከጎርፍ ተጋላጭነት ባለፈም የመሬት ናዳ ስጋትም ያለበት ነው። ከዚህ የከፋው ደግሞ ምቹ የፍሳሽ ቆሻሻ ማስወገጃ ስርዓት የሌለው መሆኑ ደግሞ በእንቅርት ላይ ጆሮ ደግፍ ይሉትን ብሂል ያጠናክራል። ይሄ ወንዙ እዚህ ጋር የሚወርደው ራሱ በኔበር ላይ ነው የሚወርደው፣ ሁሉን ነገር ይወርዳል። በዛ ላይ ደግሞ ሌባም ግድግዳችን እየቆፈረ ይገባል። እዚሁ መንደር ለበርካታ ዓመታት መኖራቸውን የሚናገሩት ሌላኛው ባለታሪክ ተካሃጎስ ክረምት የጭንቅ ለቀየውም ነዋሪዎች የስጋት ወቅት ሆኖ እንደሚወሳ ጠቁሙም። ይደርስ የነበረው ጉዳት አሳሳቢ ነበር ይላሉም። በሰው ላይ ብዙ አደጋ፣ በንብረት ላይ ብዙ አደጋ ይደርስ ነበር። ነገር ግን ያንን ህብረተሰቡም አንድም ራሱ በተሳትፎ እየተከላከለው ነበር። እንሸራተታል። አንድ ትልቁ ነገሩ መንሸራተቱ ነው። ይህ ሲንሸራተት አለቀ። እንዲህ ያሉ ታሪኮች በመዲናዋ የተለያዩ ስፍራዎች ክረምት በገባ ቁጥር ከነዋሪዎቹ የሚደመጡ ናቸው። የውሃ መፋሰሻ ቦይ መደፈን፣ ያልዘመነ የድረቅ ቆሻሻ አወጋገድና የመሰረተ ልማት ችግር ለዚህ አጋላጭ ሆኖ ይጠቀሳል። ከመጠን በላይ ስለሚሞላ እዚህ አካባቢ የምንጠቀምባቸው የግሪን ኤሪያ መናፈሻ ቦታዎች ላይ ከበድ ያለ ጉዳት ያደረሰብን ነበር። ኦልሞስት ጊዜ በፊት ከአራት ከአምስት ሜትር በላይ ሸርሽሮ ሸርሽሮ መሬቱን እያፈረሰው ሄዶ ነበር እና ሰው ፕሮፐርሊ መሻገርና መመላለስ አይችልም። በተለይ ከሰኔ በኋላ ምንም አይነት በዚህ በኩል እንቅስቃሴ ማድረግ የሚቻልበት ሁኔታ የለም። የዜጎች ደህንነትን ለማስጠበቅና ከድንገተኛ አደጋ ለመታደግ ትኩረት ሰጥቼ እየሰራሁ ነው የሚለው የአዲስ አበባ ከተማ አስተዳደር የስጋት ቀጠና ናቸው ተብለው ልየታ በተደረገባቸው የመዲናዋ አካባቢዎች የቅድመ መከላከልና ተያያዥ ስራዎችን እየከወነ ይገኛል። ለአደጋ ተጋላጭ በተለይም ክረምትን ፎከስ አድርገን ከምንሰራቸው ስራዎች አንጻር አደጋ ተጋላጭ የሆኑ ቦታዎችን የመለየት ስራ ነው እንግዲህ ወደ ሶስት ሰባ ስምንት አካባቢ የሚጠጉ ዋና ዋና የሚባሉ አደጋ ተጋላጭ በሁሉም አይነት አደጋ እሳት አደጋ፣ ጎርፍ አደጋ፣ መሬት መንሸራተት፣ የትራፊክ አደጋ የመሳሰሉትን በሙሉ ለይተን ከነዚህ ውስጥ ደግሞ የቅድሚያ ቅድሚያ የሚሰጣቸው ጊዜ የማይሰጡ በተለይም ከክረምቱ ጋር በከፍተኛው ተጋላጭ ናቸው የሚባሉ ወደ መቶ ሰባ አካባቢ የሚለዩ ቦታዎች ለይተን አሁን እንደምታዩት አይነት በተለያዩ ቦታዎች ላይ ቅድሚያ ተሰጥቷቸው የሚሰራቸው ስራዎች እየተሰሩ ነው ያሉት። ከተማ አስተዳደሩ የማፋሰሻ ቦዮች ጠረጋና ግንባታዎችን ጨምሮ የመሬት ናዳ ስጋት ላለባቸው ስፍራዎችም ልዩ ትኩረት በማድረግ ተግባራዊ ምላሽ እየሰጠ ነው። በዚህም ያኔ የስጋት ምንጭ የነበሩ አካባቢዎች ለአደጋም ተጋላጭ የነበሩ እነርሱ በቅድመ መከላከል ስራው ግብራቸው ተቀይሯል። አሁን ከዚህ መነሳታችን በጣም ደስተኞች ነን። ጥሩ ነው። በጣም ደስተኛ ነኝ። ጽዳቱ ከልጆች ጋር እኔም ተቸግሬም ስለምኖር ስላየሁት ሰፈሩ መጥቼም ሳየው ራሱ ደስ ይለኛል። በቃ አሁን የተሰራው ዘላቂ በሆነ መልኩ በደንብ በተጠና መልኩ በግንብ በድንጋይ ግንብ ከ4 ሜትር ከ50 በላይ ቁመት ከፍታ ያለው ግንብ ተደርጎ ውሃውን ከዚህ ካለበት ወይም ደግሞ ተፈጥሮ ሂደቱን ጠብቆ እንዲሄድ የማድረግ ስራ ነው አሁን እየሰራን ያለ ነው። ስለዚህ ከዚህ በኋላ እዚህ መሬት ላይ የሚደርሰው ጉዳት በዘላቂነት ተፈቷል ለን ምናስበ ይህ ሂደት የተለያዩ ግንባታዎችን በማከናወን ከሚደረገው ቅድመ መከላከል ባለፈ ይበልጥ ተጋላጭ የሆኑ ዜጎችን ከጉዳት ለመታደግ ደህንነት ወደ ተጠበቀ ስፍራ የማስፈሩ ሂደትም እንደ ከተማ መስተዳደሩ ትኩረት ተሰጥቶታል። አሁን ካለንበት ቦታ ላይ ብታዩ ወደ አዘጠኛ አካባቢ የሚጠብቁ አባወራዎች የተነሱበት ሌላ ቦታ ወደ ተሻለ ቦታ እንዲሰ ፍሮ የተደረገበት ሁኔታ ነው ያለው። ያ የነሱን የጎርፍ ተጋላጭነት ከመቀነስም ባሻገር የወንዞቻችንን ብክነትም ለመከላከል አብሮ እድል ይሰጣል። እንደምታዩት አካባቢ በጣም ቆሻሻ ነው። ይህ የሆነበት ዋና ምክንያት የፍሳሽ ማስወገጃ መስመር የላቸውም። እንደምታዩት ምንም አይነት መንገድ የለም። የእሳት አደጋ ቢደርስ የእሳት አደጋ ምላሽ ሰጪ ሰራተኞቻችን ደርሰው የአደጋ ጊዜ ምላሽ ለመስጠት የማይችሉበት አይነት ሁኔታ ነው የነበረው። እንደዚህ አይነት በጣም ክሪቲካል የሆኑ ለአደጋ ተጋላጭ የሆኑ ቦታዎችን የመለየትን መፍትሄ መስጠት ስራ እየሰራን ያለ ነው። ሂደቱ ተጋላጭነትን ከማስቀረትና የዜጎችን ሕይወት ከመታደግ ባለፈ ወንዞች ተፈጥሯዊ ሂደታቸውን ጠብቀው ከብክለትም ጸድተው፣ ምቹ ከባቢን ለመፍጠር ሚናው የጎላ በመሆኑ ስራው ተጠናክሮ እንደሚቀጥልም ተነስቷል።